ያለምየ ሲራ ተጋልጧል ማለት ነው። ጽዮንና ለምየ ስለምሩ እያወሩ በነበረበት ሰዓት የኖሆም አባት ድንገት ድርስ ብሏል ማለት ነው። ስለ ምሩ እያወሩበት ሰኒና ጽዮን ከዚህ በፊት ተጣልተው ተኮፋክፎ ነበረ። በክፍል 64 164 የላችሁ ነበረ እና እኔኮ ነገሩን ለማዋከብ ወከባ ለመፍጠር ብዬ ነበረ ያችን የማትራባይ ግጥም እንኳን ትላታለች። እኛ በንድርስ እኮ ገላሽ ነበር ትላታለች አለምዬ። ከዛ ያቺ ያቺ ውርጋጥስ ምን ሊሆን ብላ ነው ሆዷን እንደዛ አድርጋ የቀረበች ብትመታ ስትላለች አለምዬ ጽሆንን ብድግ አድርጋ እንዲ ትመታ እንዲ። ልጁ ቢሞት ትላለች አለምዬ። ይሞታ እኛ የምንፈልገው እሱን አይደል እንዴ ትላለች እንዲህ የልጄ ልጅ የናሆምዬ ልጅ እኮ ነው ትላለች። እንዴ አለምዬ አመረርሽ ማለት ነው፣ እኛ እያስመሰልን ስለቀረብን አንቺ አመረርሽ ማለት ነው እንዴ ትላታለች። የናሆም እኮ ሊሆን ይችላል የናሆሜ ሊሆን ይችላል ስትላት፣ በፍጹም እሷ ቆንጆ ናት፣ ቆንጆ ስለሆነች እንደኛ በሽታዋን የማያቀ ሰው ምናምን ብላ ስትቀጥል፣ ለነገሩ ልክ ነሽ፣ የማንም ዲቃላ ስትል እንግዲህ የናሆም አባት ሴራቸውን እንዳለ ያወጡትን ነገር ሰምቷል ማለት ነው። ናሆም ወደ ቤቱ ተመልሷል። በሌላ በኩል የበዛብህ ሚስትና ኒናና የበዛብህ ሚስት እንግዲህ ከሜዳው ላይ ጠንበዝ ብለው እንግዲህ አረቂያቸውን ጠጥተው ሰክረዋል ማለት ነው። በዛብህና ውሽሜ ድንገት ከች ሲሉ እንግዲህ ኒናና የበዛብህ ሚስት ተጋድመው ነበረ። ውሽሜ ቀስቅስ ይባል እንግዲህ ውሽሜ በሚቀሰቅስበት በሚቀሰቀስበት ሰዓት አቶ በዛብህም በዚህ ጎምጄ ጎምጄ መጣል ነበር እነዚህ ሴት አሰዳቢዎች ሲል አይ መምታት የለብን ብሎ እንግዲህ ውሽሜ ሲከራከር ነበረ። ውሽሚ እቺ ከከተማ የመጣሽ ጨበሬ ናት እንጂ እቺ ምን አደረገች? ያለ ለውሽሜ ሲከራከር ነበረ። ድንገትም ቀስቅሳቸው ሲለው እየቀሰቀሰም እንደዚህ እንደሆነማ እያለ የበዛብህን ሚስት ሊናገር ሲል እንግዲህ መዛብህ ምናልካን ተ ይለዋል ማለት ነው። አረ ምንም፣ አረ ምንም ብሎ እንግዲህ የበዛብ ሚስት በሚቀሰቀስበት ሰዓትም ትንሽ ለመቀበጣጠር ሞክራ ነበረ። እሱንም እንግዲህ አረ አረ፣ ይህም በዛብ ባል እየፈለገች ነው ይላታል ማለት ነው። በሌላ በኩል እንግዲህ በዛበ ቲና ከፍት ልጠብቅ ብላ ነበረ። ኪራን እኔ ጠብቃቸዋለሁ አንተ ወደ ቤት ሄድ ብላ ሰዳው ነበረ። ከዛ ግን ከፍቶቹን አጠፍታባቸዋለሽ ማለት ነው። የጽናት አባት ከፍቶቹን እንግዲህ አቶ በዛብህ የወሰዳቸው ይመስላል። ሙሉን ይዤላችሁ ወደ እናንተ መጥቻለው። ታዲያ ይህን ቪዲዮ እስከ መጨረሻ ያዳምጡት። ሰላም ጤና ይስጥልኝ ውድና የተከበራችሁ የስለ እናቴ ቲዩብ ቻናል ቤተሰብ እንዴት ናችሁ? ደና ናችሁ ወይ? አለው እግዚአብሔር ይመስገን በጣም ደህና ነኝ። ክፍል አንድ መቶ ስልሳ አምስትን ወደ እናንተ ይዤላችሁ መጥቻለው። እንዳልኳችሁ ይህን ቪዲዮ ስጀምሩ ላይክ አድርጋችሁ ጀምሩ ቤተሰብ። ጽናት እና ኪራ ቤታቸው ቁጭ ብለው በነበረበት ሰዓት እንግዲህ አቶ በዛብህና የበዛብህ ጓደኛ መጥተው ይረብሿችኋል ማለት ነው። ኪራ ከብት ለመጠበቅ ከብቶችን ለማቆም ሂዶ እያለ ኒና ድንገት ሂዳ፣ እኔ አቆማቸዋለሁ፣ ስለዚህ አንተ ወደ ቤት ሂድ ትለዋለች ማለት ነው። ምክንያቱም በትናንትናው ክፍል የበዛበ ሚስትና ኒና ተቀጣጥሮ ነበረ ከዛ ሜዳ ላይ መጠጥ ሊጠጡ አረቂ ያመታ እንደምትጋብዛትና ትንብዝ ብለው እንደሚሰክሩ ተናግራ ነበረ እሱንም ልጆች እንዲገዙላት ልካ ስለነበረ ኪራን ወደ ቤት መልሳለች ማለት ነው ኪራ ድንገት ወደ ቤት ሲመጣ ፂም እንዲ ለምን መጣ እሷን እኮ ሚና አይደለም ከፍት የምታውቆ የምታግድ ይቅረና ለራሷ ጠባቂ የሚያስፈልጋት እኮ ነው ትለዋለች ለኪራ። እሱም ኪራ ከዚህ ጋር መሆን ስለሚፈልግ አይ ያቆማለሁ ስላለችኝ ነው ብሎ ቤት መጣል ማለት ነው። በሌላ በኩል ናሁም ወደ ቤቱ ተመልሰዋል። አለምዬ እና ፅወን ቁጭ ብለው እያወሩ ስለተፈጠረው ሰኒና ፂወን ስለተጣሉበት ጥል ቁጭ ብለው በሚያወሩበት ሰዓት ያቺ ውርጋጥ ምን ልሆን ብላ ነው ሆዷን እንደዛ እንገፍጥጣ ከዛ ጥል መሀል የገባችው? ትላታለች አለምዬ። ጽዮንን ብድግ አድርጋ እንዲ ምን ነው ባለቻት ሆዷን ትላለች ማለት ነው እንዲ ልጁ የሞት ትላለች ይሞታ። እኛ የምንፈልገው እሱን አይደለም እንዲ አለምዬ ትላለች። አይ ምን ነው እናቴ እንዲ የልጅ የልጅ እኮ ነው ትላለች እንዲ። አለምዬ በቃ ምንሽ ማለት ነው እኛ እያስመሰልን ስለገባን አንቺ ይህን ተቀበልሽ አመንሽ ማለት ነው ትላታለች። አይ የልጅ እኮ ሊሆን ይችላል ትላለች። እንዴ አለምዬ ምን ነሽ? ነው ምር እኮ በጣም ቆንጆ ናት። እንደኛ በሽታዋን ለማያውቅ ስትል እውነትሽን ነው የማንም ዲቃላ ስትል ድንገት የናሆም አባት ይመጣና በጣም ይደነግጣሉ፣ ይርበተበታሉ። አለምዬ እውነት ታሳፍሪያለሽ፣ በጣም አሳፋሪ ነሽ። እንዴት እንደዚህ ታደርጊያለሽ? እኔ እኮ ለሰው የምታዘኝ ርሩ አዛኝ ነበር አደርግ በእውነት በጣም ታሳፍራላችሁ ብሎ ተበሳጭቶ ወቷል ማለት ነው። ከዚ አለምዬ ወይኔ፣ ያወራ ነውን ሁሉ ሰማ ማለት ነው። ወይ በአንቺ ምክንያት ነው ትላታለች ማለት ነው ጽዮንን፣ ጽዮንን እኔ ምን አደረግኩኝ? ዛሬ ቀናችን አይደለም ፍ ትላለች። በአንቺ ምክንያት ነው ትላታለች አለምዬ ከዛም ናሆም ከቤት ይመለሳል ወደ ቤቱ ማለት ነው። በሌላ በኩል ምሩ ወደ ሰኒ ቤት ሄዳ ይቅርታ ጠይቃታለች ማለት ነው። ሰኒ በጣም ደብሯታል፣ በጣም ከፍቷታል ማለት ነው። ሰኒ የጠረጠረችው ነገር እውነት የናሆም አባት ቃል በቃል ሰምቶታል፣ አይቶታል። ሰኒ የምትፈልገው ይሄን ነበረ፣ ይሄን እውነት እንዲያዩት፣ እንዲሰሙት፣ እንዲያውቁት ነበረ። እውነት ሰኒ በጣም የምር ጓደኛ ሳትሆን እናት፣ እህት በቃ ሁለ ነገር ናት፣ ሰኒ ማለት ምክንያቱም ምሩ እንድትጎዳ ምንም ነገር እንዲደርስባት አትፈልግም። ምሩ ደግሞ ስለ ሳቁላት ስ የወደዷት ስለመሰላት እሱን ነው የምትፈልገው እና ከቤተሰቦች ሁሉ አድረሽ ለማለትም ሁሉ ደርሳ ነበረ እውነት ለመናገር በጣም ያሳፍራል። በጣም ምክንያቱም በችግሯ ሰዓት እነሱ በተዋት በገፏ ሰዓት ከአጠገቧ ከጎና ውና ይዞሽ እንደት እንዳያት እንደ ትልቀት እንደ እናት ሆና የምትንከባከባት ሰኒ ነች። በሁሉ ነገር የምደርስላት ሰኒ ነች። ግን ሰኒ እንደዛ ማመናጨቅ አልነበረባቸውም እና ሰኒም ሄዳ አይ እኔ ከባልሽ ቤተሰቦች ላላይሽ ፈልጌ አይደለም ግን ደግሞ በቀላሉ እንደዚህ የጎዱ ሳይ ዝም ማለት ስላልቻልኩ ነው እና ይቅርታ ብጠይቅም ባልጠይቅም የሚቀነስብኝ ነገር የለም፣ ግን አንቺ ከፈለግሽ ይቅርታ ጠይቃለሁ ስትላት እሺ ብላለች ማለት ነው ምሩ። እዛ ሰኒ በቃ ቁርስን ልስራና አብረን እንብላ ተላታለች። እሺ ትላለች ማለት ነው ምሩ። ከዛም ምሩ ብድግ አድርጋ ወይኔ ሰኒ አልተቀየመችኝ ማለት ነው። እኔ እኮ በጣም የተቀየመሽኝ መስሎኝ ነው። አይ ሰኒ ትላለች። በመሀል ፅ ተዳውላለች። ፅ ስትደውል ምሩ አነሳችሁ እና ምሩ አወራቻት ማለት ነው ጺ በጣም ናፈቅሽኛል። መቼ ነው የምትመጡት? ኪራንም እኮ በዛው አስቀረሹ። ልጅም በጣም አድጓል ብታያ፣ ሆነማ ወደ ትልቅ እየሆነ ነው ትላታለች። ወይኔ በጣም ደስ ይላል፣ በቅርብ እንመጣለን ትላታለች ማለት ነው። በሌላ በኩል እንግዲህ የነጺ ወን ከፍቶች ጠፍተዋል ማለት ነው። ከፍቶቹን እየፈለጉ ነው የሚገኙት። ኬራና ጽናት እንግዲህ አንቺ በዚህ እኔ በዛ እያሉ እየተራሯጡ እየፈለጉ ይገኛሉ። ነገር ግን አጅሬው አኮብሎሏቸዋል ማለት ነው። አቶ በዛብህ እነሱን መበቀል ስለሆነ የሚፈልገው ኒና ተኝታ በነበረበት ሰዓት የማን ከፍት ነው እስካሁን ያልተከወነም ሲል ወይኔ ይሄኛ ናቸው ትላለች ማለት ነው ኒና እሱንም ሰምቶ ሚስቱን ለውሽምዬ ሰጥቶ ውሽምዬ ውሰዳቸው ብሎ ሴቶችን ወስደ ከቤት ከቤታቸው ወሮራቸው ይለዋል ማለት ነው። እንግዲህ የውሽምዬና የበዛብ ሚስተም የልብ የልባቸውን እየተጫዋወቱ ፍቅራቸውን እየተገላለጹ ወደ ቤት ወስዷታል ማለት ነው። በዚህ አጋጣሚ ልነግራቸው መፈልገው ስካር ምን ያህል እንደሚያዋርድ እንግዲህ፣ ከእሱ አቶ በዛብ ልብ አላለ። በቃ ማየት መስማት አልፈለግም እንጂ እሷ በቃ ፍቅሯን እየገለጸችለት ነበረ፣ ለውሽምዬ ማለት ነው። ውሽምዬን፣ የእሱ ስድብ የእሱ ዱላ ሰልችቶኛል፣ ስለዚህ ከዚህ ብናድርግህ አጥፋይ እንጥፋ ታዋ ብለዋል ማለት ነው። ውሽምዬን፣ በሌላ በኩል እንዲህ መቀመጫችን ሳናመቻች እንዴት ብለን እንጠፋለን? ቢያንስ እኮ መቀመጫችን ልናመቻች ይገባል ብሏታል ማለት ነው። እንግዲህ የልቤ ልባቸውን እያወሩ ከዚች ጋር ሳሜ ትላለች ማለት ነው። ሳመኝ ስትለው እንዴ ውጭ እኮ ነው ያለ ነው ሁሉም ሰው እኮ ያየናል ትላለች እንዲያውም በዚ አጋጣሚ ፍቅራችንን ሁሉም ሰው እንዲያውቀው ፈልጋለሁ ትላለች ማለት ነው። እንግዲህ ስካር የልብ የልባችሁን እንደተናገረ ነው ያደርጋችሁ ማለት ነው። እንግዲህ በሌላ በኩል ከፍቶቹ አልተገኙ፣ ናሆም ወደ እናቱ ቤት ተመልሷል ማለት ነው። ወደ እናቱ ቤት ሄዶ አለምዬ ጊዜ ምንድን የሆንሽው ከምባየጋስ ምን ሆናችሁ ነው? ቁርስ አልበላችሁም ቡና አልጠጣችሁም ይላታል አይ ከሰኒ ጋር በተጣላ ነው፣ በተጣላችሁ። ጽዮን ከጽዮን ጋር እያወራን ድንገት ሰምቶ አኳረፍኝ ትለዋለች። እንዲህ ታዲያ አንቺን ምን አደረግሽ? ከተቆጣም፣ ሰው ነው ይቆጣ፣ ትለዋለች። አይ አሁንማ ሁሉ ነገር ወደኔ አይደለ፣ ለእኔ ሁሉ ነገር ጨልሞብኛል፣ ትለዋለች ማለት ነው። ናሁም ናሁሞም፣ እንግዲህ በነገሩ አሁን እኮ ሁሉ ነገር ሰላም ነው ይላታል። እንዲህ ምን ሰላም አለ? ትለዋለች። ድንገት አመለጣትና እንዲህ እንዲህ እናቴ ምንድን ነው ችግር አለ ንገሪ። አይ ምንም ችግር የለም እና አሁን ችግር አለ እያልሽ ያል ነበር እንዲ ይላታል። አይ እንዲሁ ዝም ብሎ ነው እንዲህ ነው የሚያደርገው ትላለች ማለት ነው እሱም እናቴ ቡናሽ ናፍቆኛል ቡና አፍልኝ ብሏታል። እሷም እሺ አፈላላለሁ ብላ በደስታ ቡና እያፈላለችለት ትገኛለች። በሌላ በኩል ኪራና ጽናት ከፍቶቹን እየፈለጉ ነው። አቶ በዛ ከፍቶቹን ምን ያደርጋቸዋል? የት ይወስዳቸዋል? እሚለውን በቀጣይ ወደ እናንተ ይዤላችሁ ምመጣ ነው የሚሆነው። ፕሊስ፣ አበረታት እዲዮ ላይክ ሼር ማድረግ እንዳትረሱ። ቤተሰቦችዬ አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። ሁላችሁም ክበሩልኝ። በሌላ በአዲስ ርዕስ እስከምንገናኝ ድረስ በቀጣይ ፓርት እስከምንገናኝ መልካም ጊዜ መልካም ቆይታ ይሁንላችሁ። ባይ ባይ ቤተሰቦችዬ